መምጣታቸው ማየት የእነሱን ደስ ብሎኝ ሳይጨርስ ይህ ነገር በመፈጠሩ እጅግ በጣም አዝኛለሁ። እውነት ለመናገር በጣም ነው የደነገጥኩት። ትንሱ ከባድ ነገር ነው ያደረገችው ማለት ነው። አላዛር በጣም በቃ እኔ እንጃ አላውቅም። ነፍሱ ሰማይ ድረስ ደርሳን የተመለሰችው እና እኔ እኔ እንጃ ዩቲብ ላይ አሁን እነሱን ለማየት በጣም ሶስ ይሆንብኛል ሰዓቱ እስኪደርስ ራሱ በጣም በጉጉት የምጠብቃቸው ልጆች ሆነዋል። ለምን በጣም የተዋህዱ በጣም የተግባቡ በቃ ሳይገናኙ የተግባቡ ናቸው፣ በአጭሩ እንዲሁ ከላይ ከላይ ሳይሆን ከውስጥ በቃ ተዋህደው የተግባቡ ልጆች ናቸው፣ ና ሶስ የሆኑ ልጆች ናቸው። እነዚህን ማየት ትንሱንና ላዛርን ማየት ለእኔ በጣም በቃ እኔ ሶስ እስከ መሆን ደርሰዋል። ና በጣም እኔ እንጃ ሌላ ነገር ነበር የጠበቅኩት። ጉዟቸው ጥሩ ሁኔታ ላይ ሄደው ጥሩ ቦታ ወስዷት እሷም ተዝናንታ ደስተኛ ሆና አመስገናው ተመሰጋግነው የሚመለሱ መስሎኝ ነበር። እሱም ደግሞ በእሷ ደስታ ተደስቶ ጥሩ ጊዜ አሳልፈው ይመለሳሉ ብዬ ሳስብ ነበር። ግን ዛሬ ትንሱ ከባድ ነገር ነው ያደረገችው። እንደምታያት ጫካ ውስጥ ነው የወደቀችው። አላዛር ምንም እኔ እንጃ አላውቅም፣ የሆነ ሲጠራት በጣም ነው አንጀቴን የበላው። የእውነት እምባይ ሁሉ መጣ ማለት ነው። ለምን ትንሱ ትንሱ እያለ እየጠራት ቆየና እማያላት ማለት ነው እና በጣም ነው ያሳዘነኝም። እኔ እንጃ አላውቅም፣ ትንሱ የከባድ ነገር ነው ያደረገችው ዛሬ። በመጀመሪያ እንዴት ናችሁልኝ? ውደቻላ ቤተሰበት ሰላማችሁ ይብዛ ብያላችሁበት ሁላችሁም ስለመጣችሁ ከለባ አመሰግናለሁ። ዛሬ እንግዲህ ትንሱና አላዛር በአዲስ ነገር ከች ብሏል። እንደሚታወቀው እንግዲህ ተመልካችንም እናቷንም ማስፈቅዱ እንግዲህ ወደ ሆነ ቦታ ለመዝናናት እንደሚሄዱ ልብስ፣ ምን አይነት ልብስ መያዝ እንዳለባት እንግዲህ እየነገራት ተግባብተው ተስማምተው እሷም ፈቃደኛውና በጣም ደስተኛውና ከሱ ጋር እንግዲህ ለመጀመሪያ ጊዜ ነው ከከተማ ወጣ ብላ ጉዞ ለመሄድ ያሰበችው የወሰነችው ማለት ነው። እሱም ደግሞ እኛም ተማምነንበት በደንብ አዝናንቷት በደንብ ጥሩ ጊዜ አሳልፎ እንዲመለሱ እንደሚመለሱ እኛ ሁላችንም እርግጠኛ ነን መርቀናቸው ነበር እና ትንሱዬ እንግዲህ ድንገት እየሄደች በመኪና እየወሰዳት እየተዝናኑ ጥሩ ጊዜያትን እያሳለፉ ከከተማ ወጣ ብለው ለመዝናናት እየሄዱ ነበር። ትንሱ እንግዲህ መንገድ ላይ ሽንት የመጣ መኪናውን አስቆመልኝ እያለችው ነበር። እሱ ደግሞ መኪና ታውቃላችሁ፣ ዝም ብሎ የፈለገበት ቦታ አይቆምም። ወይ ደግሞ ብቻ ፓርኪንግ ማረጊያ ቦታዎች ውስን ናቸው፣ ወይም ደግሞ ፓርክ ቦታ ታይቶ ነው እንጂ ዝም ብሎ ተብሎ ልክ እንደ ጋሪ እንዲሁም እንደ ባጃጅ ባጃጆች ራሱ ቦታ ይዘው ነው የሚቆሙት። እና መኪናው ላይ እሱ ደግሞ እንድትረጋጋ ቢጠይቃትም እሷ በጣም እየጮሆችበት ነበር። መሪውን ራሱ እስከመያዝ ደርሳለች። አስቡት፣ ሌላ ሰው እየነዳ ሌላ ሰው መሪውን ሲይዝ ገደል ውስጥ ነው የምትገቡት። በጣም ከባድ ነገር ነው። እሷ መሪው እየያዘች ነበረ። አላዛርም በጣም ደንግጦ እየተቆጣት ነበር። ተረጋጊ ምናምን አላት። ጫካ ውስጥ ልሸና ነው ኩላሊቴን እያመመኝ ነው ምናምን ስትለው በቃ እንደምንም ብሎ ፓርክ የሚያደርግበት ቦታ ላይ ሲደርስ እዛ አቁሞላ አስቁሞላት እንግዲህ መኪናውን ወርዳሽ እንትን የለሽ ና ብላ ጠፋች። እሱም ከመኪና ቢጠብቃት ቢጠብቃት ጠፋችበት። ከዛ ድንገት ነው እሷን ፍለጋ የወጣች ልጅ ምንሆና ነው ምናምን ብሎ ማለት ነው፣ በከርቀት ሲያያት ወድቃለች። አስፋልቱ የሆነ እኔ እንጃ ጫካ ውስጥ ነው። እኔ በጣም ነው የደነገጥኩት፣ አልዋሻችሁም እግዚአብሔርን ልቤ በጣም ነው የመታው። ለምን ትንሱዬ ባለፈው አሞ የነበረ ምናምን ስትል ስለነበረ ደግሞ ቀጫጫ ስለሆነች ሆነ የሆነ ህመም ኖሮባት ከዛ የሆነ ሳለ ጫካ ውስጥ ወድቀ የእውነት ማሟት ነው የመሰለኝ። ና ፕራንክ ነው ያደረገችው። እኔ እንጃ የሆነ ቃል ራሱ አጣው። እንዲ ወድቃ ሳያት እሱ እንደዛ እየተንቦጀቦጀ ተሸክሟ ሲመጣ ልክ መኪና ውስጥ ስትገባ ወደ ሆስፒታል ወደ ወይቻ የሆነ ቦታ ሊነዳው ነበር ከዛ ልክ ትንሱ ከኋላ ተነስታ እየያዘችው አላዛር በጣም ነው የተኮሳተረባት። በጣም ነው የተናደደው። በጣም ነው የደነገጠው። እምባ ሁሉ ነው የመጣውና ከባድ ፕራንክ ነው ያደረገችው። በጣም ከባድ። ውይ እኔ እንጃ አላውቅም። በጣም ነው የደነገጥኩት። ማለት አሁን ትንሱን ገናኛ በደንብ እያወቅናት ነው፣ ባስተሳሰቧ፣ ባመለካከቷ፣ በጥሩነቷ፣ በመልካምነቷ እናውቃታለን። ግን ምን አይነት የጤና እንትን ሁኔታ ላይ እንደሆነች ምናምን አላውቅም እና የደበቀችው ነገር ኑሮ ይሆን አላውቅም፣ ብቻ የሆነ ነገር እኔ እኔ አላቅም በዚህ ይቋጫል ወይ ደግሞ ፕራንክ ነው በሚለው ይደመደማል ብዬም እኔ ውስጤም አላሰበም ነበር። ብቻ ብዙ ነገር ነው ያሰብኩትኝ። አላዛርም በጣም ነው የደነገጠው፣ በጣም ነው የፈራው፣ በጣም ነው የተናደደባትም ደግሞ ለምን እሷ እኔ እንጃ አላውቅም። የከባድ ፕራንክ ነው ያደረገችው። ፕራንክ ደስ ይላል አንዳንዴ ማለት ነው። በተለይ ደግሞ ከከተማ ወጣ ስትሉ፣ ብቻችሁን ስትሆኑ፣ አንድን ሰው ፕራንክ ስታደርጉት ለእናንተ ያለውን ቦታ ታያላችሁ። በቃ የሆነ እውነተኛ ማንነቱን እውነተኛ ለኛ ያለውን ክብርና ፍቅር እናይበታለን። በእርግጥ ግን እኔ እንጃ ትንሱ በጣም ነው ያስደነገጠችው። አላዛር በጣም ነው ያሳዘነኝ በጣም ከሚባለው በላይና፣ ትንሱዬ እኔም ባጅም አሳዝነሽ ነበረ የእውነት በጣም ማለት ነው። ፕራንክ እንደሆነ አይቼ ራሱ አሁን ይህን ፎቶ ሳይ ሰውነት እየተንቀጠቀጠ ነው እጄ ራሱ ማለት ነው። ለምን እንደሆነ አላውቅም ብቻ ትንሱዬ ክፉ ነገር አይንካሽ። ፕራንክ ነው። ለምን እንደዚህ ያደረግሽ፣ ለምን እንደዚህ ያስደነገጥሽው ብዬ ልወቅስሽም ልሰድብሽም ወይም ደግሞ ሀሳብ አስተያየት ልሰጥሽም አልችልም። ስራ ነው የምትሰሩት። በቃ ፕራንክ ያረግሽው ድንገት ያው፣ ትንሽ ቶሎ ተሸክሞሽ መጥቶ እስከ መኪናው እስኪደርስ ባትቆይ ጥሩ ነበር። ግን ተሸክሞሽ እንዴት ሮጣ እንዲቀላልነሽ እያልኩ ነበረ። ግን ትንሽ ብቻ ነው የከበድሽው። ለማንኛውም አላዛርላ ላበላም ነው ያደረግሽው። ና አላዛር በጣም ያሳዘናል በእውነት እውነት ለመናገር ይህንን ነገር መካስ አለብሽ ብዬ ነው የማስበው ካሸው የእውነት ደስተኛ አድርጊው በእርግጥ አንቺ ራሱ ሱናምነሹ በመሄድሽ በጣም ደስተኛ ሆኗል ወይም ደግሞ እኔ እንጃ ለአንቺ ያለውን ቦታ ለእሱ ያለውን ያለሽን ቦታ እያየበት ይገኛል ና አላዛር በጣም ደንግጧል ትንሱዬም እንግዲህ እንደምንም ብላ አባብላው ወደ ራሱ እንዲመለስ እንዲረጋጋ አድርገዋለች እና ካሜራማኑም ሁሉም ነው የደነገጡት በነገራችን ላይ እሱ ብቻ ሳይሆን ማለት ነው እና ትንሱ ደግሞ ለምን ሽንቴን ልሽና ስትለው እሱ መንገድ ላይ እንዴት ትሸናለች ብሎ ነው። እሷ ደግሞ እንዴ ለነገሩ ኩላሊት ያለባችሁ ሰዎች እኔ አውቃለሁ፣ እና ሽንታቸው ለሰከንድ እንኳን አያቆያቸውም፣ ለሰከንድ ራሱ አያስቆማ በጣም ነው በቃ የሚያሯሩጣቸው፣ በጣም ነው የሚያጨናንቃቸው፣ የሚወጥራቸው እና የግድ በቃ ትንሽ ነገርም ብትሆን ትንሽ ሽንትም ብትሆን ወርዶ በዛች ሰዓት መሽናት አለባቸው፣ ካልሆነ በጣም ነው የሚታመሙት። እና እኔ አላውቅም ኩላሊትም አለባት እንዴ ብዬ ብቻ ስለ ትንሱ ብዙ ነገር ነው ያሰብኩት። አላቅም እግዚአብሔር ክፉን ነገር ያረቀላችሁ ያረቀላችሁ፣ የእውነት በሰላም ተመለሱ። ጥሩ ቦታዎች ሄዳችሁ ይመስለኛል። ትንሱ አሁንም የት እንደሚወስዳት የምታውቀው ታሪክ የለም፣ ግን እኔድ ብቻ ስላላት አብረው ሄዳለችና፣ እንግዲህ ጥሩ ጊዜ አሳልፋችሁ ደግሞ እንደምትመለሱ ተስፋ እናደርጋለን። አላዛሪያው ሰው ሴት መንከባከብ ይችልበታል። በእውነት እስከ ጥግ ድረስ ትዕግስተኛ የሆነ ወንድ ነውና ትንሱዬም ደግሞ በቃ ሴት የሆነች በሄደችበት ልምድ ምትል በሄደችበት በቃ ግብት ትስክት የምትል ይሆናል። አደለም የምትዋሀድ የሰው ባህሪ ያላት ከሰው ጋር የምትግባባ ቀልጣፋ፣ ትሁት፣ የተረጋጋች ሴት በቃ የእውነቴ ነው። አላዛርና ትንሱ በየት በኩል እንደተገናኙ ራሱ አንዳንዴ ህልም ይሆንብኛል። ፈጣሪ ለካ እናንተን ሲወዳችሁ ለእናንተ የምትሆነውን የሚሆነውን ሰው ነው የሚልክላችሁ። የእውነቴ ነው ምላችሁ በጣም አስተሳሰቡ አመለካከቷና ሶስት ነው የሆናችሁብኝ። ሁሌ ቪዲዮ በትለቅ ሁሌ ብናያችሁ ደስ ይለን ነበር ይለናል። አሁንም እየለቀቃችሁ ነው። አሁንም ደስ ብሎን እየተከታተልናችሁ ነው። እናንተም በእኛ ምላሽ በጣም ደስተኛ ሆናችሁ፣ ደግሞ ጥሩ ቪዲዮችን እያደረሳችሁን ትገኛላችሁ። እንግዲህ ወጣ ባላችሁበት አካባቢ እንግዲህ ጥሩ ጊዜ ያሳለፋችሁ፣ ደግሞ ስትመለሱ አዲስ አበባም ጥሩ ጊዜ ይኖራችኋል፣ ሀዋሳም ጥሩ ጊዜ ይኖራችኋል ብዬ አስባለሁ። ግን ትንሱዬ ትንሽ ከበድ ያለ ፕራንክን ያደረግሽው፣ በጣም በጣም ከበድ ያለ እኔ ራሴ በቃ የልብ ምት አሁን ራሱ ፕራንክ እንደሆነ እያየው የመጨረሻውን አይቼው አላዛርን አባብላው ይቅርታ ብላው ምናምን አልቋላ። ቪዲዮ እንደዛ ነው ያለቀው። ግን አሁንም በቃ የወደቀችበት እሱ እየሮጠ ሲሄድ ልክ በርቀት ወድቃ ሲያያት ከዛ አንስቶ ተሸክሟት ሲመጣ እንጃ ላውቅም፣ የሆነ ነገር የወረወረኝ የወረረወረኝ ሰውነቴን ማለት ነው። ና የኔ ቆንጆ ትንሱዬ፣ አንቸን ምንም አይነት ነገር ክፉ ነገር አይንካሽ። ከአላዛር ጋር ገና ገና ከፍታችሁን ማየት እንፈልጋለን። ይሄ ጅማሯችሁ ነው። ይሄ ገና አንድ ክፍል ነው። ገና በክፍል በምህራፍ የተከፋፈለ የሕይወት ታሪካቸውን እንደምታቀርቡልን ጥሩ የፍቅር ጊዜያቶች እንደሚኖሯችሁ ባለሙሉ ተስፋ ነኝ። ሁሌም እናንተን የመከታተል ሱስ አለብኝ እውነቴ እና አትጥፉብን ሚዲያ ላይ። ትንሱዬ ደግሞ እንኳን አንቺም ደህና ሆንሽ። አላዛርም ደግሞ እንግዲህ ደህና እንደምትሆን ተስፋ እናደርጋለን። ለምን በጣም ደንግጧል፣ ኦቨር ማለት ነው። ውሃ ራሱ አልጠጣምና እኔ ብቻ አላቅም። የሆነ የተዘበራረቀ ስሜት ነው የተሰማኝና ግን ከባባድ ፕራንክ አታድርጉ ደግሞ ፕራንክ ስታደርጉ ቢያንስ ውስን ይሁን ማለት በጣም የረዘመ ምናምን የተንዛዛ ሲሆን ፕራንክ ለሚደረጉ ሰዎች ከባድ ነው ራሳቸውን ስተው ሊወድቁ ይችላሉ ሊጎዱብን ይችላሉ ከከተማ ወጣ ስትሉ ደግሞ በጣም ትልቅ ጥንቃቄ ማድረግ አለባችሁ በተለይ ደግሞ አሁን አሁን ላይ ከኢትዮጵያ ከከተማ ወጣ ኢትዮጵያ ውስጥ ሆናችሁ ከከተማ ወጣ ማለት በጣም ከባድ ብዙ ነገሮች ብዙ ሪስኮች አሉ በጣም ከባድ ማለት ነውና ለፕራንክ ነው ቢባል የማይሰማበት ሁኔታ ላይ ሊኖር ይችላል። እና ጥንቃቄ አድርጋችሁ በሰላም ተዝናንታችሁ በሰላም ተመለሱ። ላለው አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። በአላዛርና በትንሱዬ፣ በቀማው፣ በቆንጅየዋ፣ በምጥንጥኗ፣ በቃ በሷ ስም በሁለታቸውም ስም ሰብስክራይብ አድርጉኝ። አመሰግናለሁ።